የኢትዮ ቴሌኮም የ10 በመቶ ድርሻ ለዜጎች እንዲተላለፍ ውሳኔ ሲወስን መንግስት አንድ ሁለት ሶስት ብሎ አቅጣጫዎችን እንደዚሁም ደግሞ አላማዎችን አስቀምጧል ማለት ነው። ስለዚህ ሂደቱ ሲገመገም የነበረው ከአላማው አንጻር ምን ያህል ርቀት ሄደናል፣ ምን ያህል አከናውነናል፣ ምን ያህል ውጤታማ ሆነናል የሚለው ነው። ስለዚህ ሂደቱ የተገመገመው በዋናነት ሰፋ ያለው ማህበረሰብ ማሳተፍ እንፈልጋለን ብለን የተነሳ ነው። ራዕይ ግብ ከምን ደርሷል የሚለውን በየደረጃው ተገምግሟል ማለት ነው። ይሄም የሼሩ መጠንም የአንዱ ዋጋም እንደዚሁም መነሻውም እንደምታስታውሱት ዝቅተኛው የሼር ብዛት 33 እንደዚሁም ከፍተኛው 3333 የሼር ብዛቶችን ወይም የአክሲዮን ብዛቶችን አንድ ግለሰብ መግዛት እንዲችል ሆኖ ነው የቀረበው የነበረው። በገንዘብ ስናይ ይህም ለማስታወስ ያህል ከ9,900 ብር እስከ 99,900 ድረስ መግዛት የሚቻልበትን። ስለዚህ አንድ ግለሰብ የሚገዛው ሼር ከአንድ ሚሊዮን እንዳይበልጥ ሆኖ ካፕ ተደርጎ ወይም ተገድቦ ነው ሽያጩ ሲከናወን የቆየው ማለት ነው ይሄም በዋናነት ዓላማው ሰፋ ያለውን ማህበረሰብ በከተማም በገጠርም ያለውን በተለያየ የመስክ የተሰማራውን ኢትዮጵያኖች ማሳተፍ ታሳቢ ተደርጎ ዓላማ ተደርጎ ይህ ተግባራዊ እንዲደረግ ተሰጥቶን እኛም እንዳስፈጻሚ ይህን ተግባራዊ ስናደርግ ቆይተናል ማለት ነው። በሚገባ መግለጽ ስለሚያስፈልገኝ ብዬ ነው። ስለዚህ ከጥቅምት ሰባት እስከ ታህሳስ 25 የመጀመሪያው ዙር ተከናወነ። ስለዚህ ውጤቱ ምን ይመስላል? ምን ያህል ፖቴንሻል ኢንቨስተሮች ወይም ባለሀብቶች ተሳተፉ? ምን ያህል መጠን ተሸጠ የሚለው ተገመገመ፣ ታየ። እንደዚሁም ደግሞ በሂደቱ በተለያዩ ሚዲያዎች እንደዚሁም የማህበራዊ ሚዲያዎች ጭምር ዜጎች እንደዚሁም መሳተፍ የሚፈልጉ ተቋማት ባለሀብቶች የሰጧቸውን አስተያየቶች በቀጥታም ለኢትዮ ቴሌኮም በደብዳቤ ያቀረቧቸውን ጥያቄዎች ሁሉ ስንገመግም ስናጤን ቆይተናል፣ ማለት ነው። ይህን ሁሉ አጤነን አናላይዝ አድርገን ለባለቤቱ ለመንግስት የደረሰበትን ደረጃ በሪፖርት ቀርቧል። ሪፖርቱ ተገምግሟል። እንደዚሁም ለኢትዮጵያ ካፒታል ገበያ ባለስልጣን ሂደቱን ተከትሎ ውጤቱ ሪፖርት ተደርጓል፣ ማለት ነው። ስለዚህ ከቀረቡ አስተያየቶች መካከል አንዱ አስተያየት፣ በርካታ አስተያየቶች ነበሩ አንዱ ቢራዘም መሳተፍ ፈልገን በተለያየ ምክንያት ያልተሳተፈን አካላትን እንድንሳተፍ ቢራዘም የሚል ጥያቄ ነው የነበረው። ህጉም ያንን ይፈቅድ ስለነበረ የኢትዮጵያ ካፒታል ገበያ ባለስልጣን ማራዘም ያቀረብነውን ጥያቄ እንደዚሁም ደግሞ ባለቤቱም ፈቅዷል ማለት ነው። በተፈቀደው መሰረት አራዝመን እስከ የካቲት ሰባት ሁላችሁም እንደምታስታውሱት በይፋ አሳውቀ እንደዚሁ ሽያጩ ሲከናወን ቆይቷል ማለት ነው በድምሩ ለመቶ 21 ቀናት ይሄ የ10 ፐርሰንት የኢትዮ ቴሌኮም አክሲዮን ሽያጭ ላይ ገበያ ላይ ውሎ ነበር ብለን ልንወስደው እንችላለን። 121 ቀናት የስራ፣ የበዓላት ቀናትንም ቅዳሜና እሁድንም ጨምረን ማለት ነው። ይሄን በአንድ ላይ የቆጠርንበት ምክንያት በዲጂታል እያከናወን ነው ስለነበረ፣ እንደምታስታውሱት አላማው የኢትዮ ቴሌኮምን 10 ፐርሰንት ድርሻ ገዝተው ዜጎች ይዘውት እንዲቆዩ ብቻ አይደለም ይልቁኑ ወደ ስቶክ ማርኬት ሄደው መገበያየት የሚችሉበት አቅም ለመፍጠር ነው። በዚህ ሂደት ውስጥ እንግዲህ የዲጂታል ማህበረሰብን መፍጠር፣ የዲጂታል ግብይትን ማጎልበት፣ እንደዚሁም መተማመንን መፍጠር ያስፈልግ ነበር ማለት ነው። በእነዚህ በመቶ 21 ቀናቶች ከፈጠር ናቸው እንደ ሀገር ማለት ነው። ከፈጠር ነው ባህል ብለን የምናስበው አንዱ በዲጂታል ይህንን ግብይት መፈጸም መቻላችን ነው። እንደምታስታውሱት በቴሌብር ነው የአክሲዮን ሽያጩ ሲከናወን የነበረው። ስለዚህ በቀጣይ ይሄንን ግብይት ሲያደርጉ ወይም አክሲዮን ሲገዙ የነበሩ ዜጎች ስቶክ ማርኬት ላይ ለመግዛት ለመሸጥ በሚደረገው ልውውጥ ጥሩ የዲጂታል ካልቸር ገንብተዋል ወይም አጎልብተዋል ብለን እናስባለን። መነሻ መደላድል ወይም ልምምዱን ፈጥሯል ብለን እናስባለን። ስለዚህ ይሄ ልምምድ፣ ይሄ ሂደት ለኢትዮ ቴሌኮም ብቻ ሳይሆን ለሀገራችንም በዚህ ሂደት ውስጥ ላሉ የባለ ድርሻ አካላትም ጭምር አዲስ ልምምድ እንደዚሁም ደግሞ መተማመንን ፈጥረን የጋራ ሀብትን መፍጠር እንደዚሁም በትልልቅ የመንግስት የልማት ድርጅቶች ውስጥ ዜጎች እንዲሳተፉ በምናደርገው ሂደት ህግና ስርዓቶችን መሰረት አድርገን ተሳታፊ ማድረግ የምንችልበትን ሁኔታ ስንዘረጋ እንግዲህ አንድ ላይ በጋራ እንዲህ አይነቱን ስርዓትና የተረጋጋ ኢኮኖሚና አሳታፊ ኢኮኖሚ ያለው በጋራ ነው ስንገነባ የቆየ ነው ብለን እናስባለን። በዚህ ሂደት ውስጥ ባለድርሻ አካላት ከምንላቸው መካከል አንደኞቹ ሚዲያዎቻችን ናቸው ብለን እናስባለን። ካፒታል ገበያም ለኢትዮጵያ አሁን ባለንበት አዲስ ጉዳይ ነው ወይም አዲስ ነገር ነው። ምንድን ነው እንዴት ነው ከዛ እንዴት እንጠቀማለን እንዴት እንሳተፋለን የሚለው ሁሉ በቅጡ እውቀት ማስጨበጥ የሚጠበቅብን እንደሆነ በሂደቱ ያየነው ጉዳይ ነው ማለት ነው በርካታ መረጃዎች ሀሳቦች ሲንሸራሸሩ አስተውለናል ተመልክተናል አጤነናል። ሶ በዚህ ላይ የተሰማራን የባለድርሻ አካላት ባለቤቱም አስፈጻሚውም የኢትዮጵያ ካፒታል ገበያ ባለስልጣንም የተለያዩ ኝቶችን ወስዷል። አሰስመንት ተሰርቷል። በቀጣይ ለምናደርገው አሳታፊ ኢኮኖሚ ግንባታ ማሻሻያ ማድረግ የሚገባ ላይ እንደዚሁም ደግሞ ማህበረሰባችንን የማንቃት የማስተማር ሂደት ላይ ብዙ መስራት እንዳለብንም በሂደቱ ለመገንዘብ መቻላችን ልገልጽ ወዳለሁ። ሚዲያዎችም ትልቅ አስተዋጽኦ እንደነበራችሁ ልገልጽ ወዳለሁ። እርግጠኛ ነኝ ቀጥሎ ያለውን ቁጥር ነው እየጠበቃችሁ ያለሁት ያላችሁት እስካሁን ያለውን ስለመስማታችሁ ግን ያስፈልጋል አይደል አላማውን ስናቅ ነው ስለቀጥሎ ያለው ነገር ትርጉሙ ብዙ የሚገባን ብዬ ስለማስብ ማለት ነው። ስለዚህ በመቶ 21 ቀን ምን ተፈጸመ ስንል ይሄ ነው። እንግዲህ የዛሬው መረጃ ለሁላችሁ ለኢትዮጵያኖች በጠቅላላ እንኳን ደስ ያላችሁ። በይፋ ያስጀመር ነው የኢትዮ ቴሌኮም የ10 ፐርሰንት የሽያጅ ዛሬ ላይ በመቶ 21 ቀን ውስጥ አርባ ሰባት ሺህ 47377 ኢትዮጵያኖች የተሳተፉበት፣ ፖቴንሻል ኢንቨስተሮች ለእኔ የሚገባኝ 47377 ባህላ ሀብቶች የኢትዮጵያ ካፒታል ገበያ በቀጣይ ስራ የሚቀረን የማጽደቅ ጉዳይ አለን። እንደሚጸድቅ በመተማመን ማለት ነው ፈጥረናል ብዬ ነው የማስበው። በእነዚህ ቀናቶች ውስጥ ቀላል አይደለም። ቁጥሩን ስታዩት ትንሽ ሊመስል ይችላል ግን። በቀጣይ በስቶክ ማርኬት ላይ ግብይት መፈጸም የሚችሉ መሸጥ መግዛት የሚችሉ ባለ ሀብቶችን ፈጥረናል። እንደዚሁም በአንጋፋውና ለባለፉት መቶ ሰላሳ ዓመታት ኢትዮጵያን ታላቅ ሀገርና ህዝብን ሲያገለግል የነበረውን የእናንተ የሆነውን ተቋም ደግሞ ዛሬ እንደ ግለሰብ ደግሞ ባለቤት ሆናችኋል ማለት ለኢትዮ ቴሌኮም ለኢትዮጵያ አንድ ትልቅ ታሪካዊ ምዕራፍ ነው ብዬ አስባለሁ። እኛም እንግዲህ ይህንን ሂደት ስናጠናቀቅ ከዚህ በኋላ ሚዲያዎቻችንም ሌሎቻችሁን ስጠሩን እንግዲህ አክሲዮን ማህበር እያላችሁ ይሆናል ማለት ነው፣ በሂደቱ ሲጠናቀቅ። ስለዚህ 47377 ፖቴንሻል ኢንቨስተሮች ምን ያህል ሼር ገዙ ስንል 10.7 ሚሊየን ሼሮችን ገዝተዋል። የነዚህ ሼሮች በገንዘብ ደግሞ 3.2 ቢሊየን ብር በዚህ በአጭር ጊዜ ውስጥ ሬዝ ተደርጓል ብለን ልንወስደው እንችላለን። ስለዚህ በይፋ ዛሬ ልናሳውቃችሁ የምንወደው ይህ ሂደት የደረሰበትና ቀጣዩ ሂደት ምን ሊመስል እንደሚችል ለማሳወቅ ነው። ዛሬ የተገናኘ ነው ማለት ነው። ምናልባት በድጋሚ እንኳን ደስ ያላችሁ እያልኩኝ፣ ለተሳታፊዎች ተወሰኑ ዘርዘር ያሉ መረጃዎችን ልስጣችሁ ልስታችሁና፣ አጠር ያለ ነው እንዳልኳችሁ። ምናልባት ጥያቄ አስተያየትም ካላችሁ መቀበል ይሆናል ማለት ነው። ስለዚህ ሂደቱን በሚመለከት የመጀመሪያው ዙር ከጥቅምት 7 እስከ ታኅሣሥ 25 ድረስ በሂደቱ ወደ 43848 ዜጎች ተሳትፈዋል ማለት ነው። በዚህ ሂደት ውስጥ 8.7 ሚሊዮን አክሲዮኖችን ቡክ አድርገዋል እንግዲህ የሴክተሩን ቋንቋ መጠቀም ስላለብኝ ነው። ሂደቱ እስከሚጠናቀቅ ገዝተዋል ብዬ ለመቋጨት እንዳልቸገር ብዬ ነው። ግን ኦልሞስት እየተጠናቀቀ ያለ የካፒታል ገበያ ባለስልጣን ሂደቶች የመጨረሻ የማጽደቅ ሂደት ስለሚቀር ብዬ ነው። ስለዚህ የመጀመሪያው ምዕራፍ 2.6 ቢሊዮን ቡቅ ያደረጉበት እንደምታውቁት በባንክም አክሲዮን ሲሸጥ የተከፈለ ያልተከፈለ የሚባል ቃል አለ ታውቃላቸው፣ አይደለ? ይሄ ሁሉም የተከፈለ ነው። ሶስት ነጥብ ሁለት ቢሊዮኑ ካሽ ከፍለው ነው አክሲዮናቸውን ቡክ ያደረጉት ማለት ነው። ከዛ ገንዘቡ የት እንዳለም ቀጥዬ የሚገልጽላቸው ይሆናል ማለት ነው። በሁለተኛው ዙር ማራዘሚያ ካደረግን በኋላ ወደ 3529 ኢንቨስተሮች 1.8 ሚሊዮን ሼሮችን ገዝተዋል። እንደዚሁ በገንዘብ ሲተመን ደግሞ በዳም 571 ቢሊዮን ይሆናል ማለት ነው። በድምሩ 47377 ኢትዮጵያኖች ከኢትዮ ቴሌኮም የ10% ድርሻ ውስጥ ወደ 107 ሚሊዮን ሼር በመግዛት 32 ቢሊዮን ብር በ121 ቀን ውስጥ ሬዝ ማድረግ የተቻለበት ሂደት ነው ማለት ነው። ስለዚህ ምናልባት ቀደም ብዬ እንደጠቀስኩላችሁ የአንዱ የሼር ዋጋ 300 ብር ሆኖ ከ33 አክሲዮን እስከ 3300 ድረስ መግዛት የሚቻልበት የነበረበት ሂደት ነው የነበረው። እንደምታስታውሱት ዓላማውም ስንነሳ ሰፋ ያለ ማህበረሰብ ማሳተፍ ነው ብለናል። ከላይ እንደምታዩት ከ30 እስከ መቶ ድረስ ያሉ ሼሮችን የገዙት ናቸው ትልቁን ቁጥር የሚይዘው በገንዘብም እንደዚሁም በሼር መጠንም ማለት ነው። ይሄ ከአላማ አንጻር ሲገመገም በጣም የተሳካ ተብሎ መውሰድ የሚቻል ነው ማለት ነው። እንደምታዩት እንግዲህ ከፍተኛውን መጠን የያዘው ትንሹን ሌብል ላይ ያለውን ሼር የገዙት ኢትዮጵያኖች ናቸው ዜጎቻችን ናቸው ማለት ነው። እንደምታስታውሱት ወደ 3333 ያለው ሼር ከአንድ ሚሊዮን በትንሹ ትንሽ ዝቅ ብሎ ማለት ነው 999,900 ያል ነው ማለት ነው። እሱ መጨረሻ ላይ የምታዩት 712 ናቸው ማለት ነው። በዛ ሬንጅ ውስጥ ከ3000 እስከ 333000 ድረስ ያለውን ነው የገዙት ማለት ነው። ይሄ የምንማቀርብበት ዋናው ምክንያት አላማው አብዛኛው ማህበረሰብ ማሳተፍ ከነበረ በምን ያህል ደረጃ ተሳክቷል፣ በምን ያህልስ ደረጃ ሰፋ ያለ ማህበረሰብ ተሳትፏል የሚለውን መግለጽ በጣም አስፈላጊ ስለሆነ ማለት ነው ሂደቱንም በግልጽ ማስረዳት አስፈላጊ ነው ብዬ ስለማመን ይሄ ኢትዮ ቴሌኮም ፈርቀዳጅ ሆኖ ያስጀመረው በመንግስት አቅጣጫና ውሳኔ ሌሎችም የሚከተሉት ስለሆነ ሂደቱን በሚገባ መግለጹ ጠቃሚ ይሆናል። በአጠቃላይ በኢትዮጵያ የካፒታል ገበያ ስርዓትን ከመገንባትና ከማስፋት አንጻር ብለን ስለምናስብ ማለት ነው። ተጨማሪ ሌላ መረጃ ልሰጣችሁ ወደው በሁሉም በሀገሪቱ አካባቢ ያሉ ኢትዮጵያኖችን ተሳትፈዋል ማለት ነው። ኢትዮጵያኖች እያልኩ ያለውበት ምክንያት እንደምታስታውሱት አስር ፐርሰንቱ የአስር በመቶ የኢትዮ ቴሌኮም ድርሻ የቀረበው ለኢትዮጵያኖች ብቻ ስለነበረ ነው። አንዱ ሪስትሪክሽን አስቀምጠን የነበር ነው። ይሄ ስለሆነ ማሳተፍ የተፈለገው ቅድሚያ እድል መስጠት የተፈለገው ለኢትዮጵያኖች ስለነበረ በካፒታል ገበያ ስርዓት ውስጥ ተሳታፊ እንዲሆኑ፣ ንቁ ተሳትፎ እንዲኖራቸው፣ ተጠቃሚ እንዲሆኑ በማሰብ መንግስት የዘረጋው እና ያስቀመጠው አቅጣጫ እንደመሆኑ ማለት ነው። በርከት ያለው ከሁሉም ከሁሉም ክልላችን ወይም አካባቢዎች ዜጎች ተሳትፈዋል የሚለውን መውሰድ እንችላለን ማለት ነው። ቀጣይ ምንድን ነው የሚሆነው ምን እንጠብቅ ለሚለው ለ47 ሺህ ተሳታፊዎች ቀጣይ የምናደርገው እያንዳንዳቸውን ኮሚኒኬት ማድረግ እንጀምራለን ማለት ነው ይሄ በካፒታል ገበያ ባለስልጣን ሂደት መሰረት አሰራር ስርዓት መሰረት አሎትመንት የምንለው ወይም የአክሲዮን ድልድል የምንለው ነው የሚሰራው። ድልድሉ በገዙት መጠን ካቀረብነው በላይ ስላልተሸጠ ምንድን ነው የሚሆነው ማለት ነው፣ በገዙት መጠን ሙሉን የሚያገኙ ወይም ደግሞ ባለቤት የሚሆኑ ሲሆን፣ ሂደቱን በሚመለከት ግን እያንዳንዳቸው ኮሚኒኬት ኢትዮ ቴሌኮም ያደርጋል። ይህንን ለማድረግ የካፒታል ገበያ ባለስልጣን ፍቃዱን ሰጥቶታል ማለት ነው፣ ወይም ህጉም ይፈቅዳል ማለት ነው። በዚህ ሂደት ውስጥ በዚህ አጋጣሚ ሁላችሁም ለተሳተፋችሁ፣ ቡክ ላደረጋችሁ ፖቴንሻል ኢንቨስተሮች የካፒታል ገበያ ባለስልጣን የሚጠይቀን የእያንዳንዱን የኢንቨስተር ባለሀብት መረጃዎች ይኖራሉ፣ መታወቂያን ጨምሮ ናሽናል አይዲን ጨምሮ ማለት ነው። ስለዚህ እያንዳንዳችሁን ያስረከባችሁም አላችሁ። በሂደቱ ስትመዘገቡ የጎደሉ መረጃዎች ካሉ እያነጋገርን መረጃዎቹን አሟልተን ለኢትዮጵያ ካፒታል ገበያ ባለስልጣን የምናስረክብ ይሆናል ማለት ነው። ከዛ በመቀጠል እንደዚሁም የባለቤት መሆናችሁን ማረጋገጫ በዲጂታል ማለት ነው መረጃዎችን እንልክላችኋለን ማለት ነው። ሁላችሁም እንደምታውቁት በቀጣይ የሚሆነው ከዛ በመቀጠልም በማዕከላዊ የዋለንዋይ ዲፖዚተሪ የምንለው ወይም ደግሞ የኢትዮጵያ ሴንትራል ሴኪሪቲ ዲፖዚተሪ ላይ ደግሞ እንዲመዘገብ እናደርጋለን ማለት ነው። ማዕከላዊ የዋለንዋይ ማከማቻ የምንለው ላይ ደግሞ እንዲመዘገብ እናደርጋለን። ከዚህ ቀደም ሰርተፊኬት እንደሚባለው ማለት ነው ይህ አሰራር ኦልሬዲ ተዘርግቷል በኢትዮጵያ ማለት ነው። የሚቀጥለው ደግሞ ምንድነው ካላችሁ ሌላው ትልቁ ቁም ነገር እና በጣም አስፈላጊ የሚሆነው ለ47 ሺህ እና ከዛም በላይ ቡክ ላደረጉ ኢትዮ ቴሌኮምን ለተቀላቀሉ ባለ ሀብቶችም ኩባንያችን ሊስት ወደሚሆንበት ሂደት ጀምረናል። ስለዚህ ሊስት ተደረገ ማለት እናንተም በካፒታል ገበያ ላይ ወይም በስቶክ ማርኬት ላይ ግብይት ማድረግ እንድትችሉ እድል ይፈጠራል ማለት ነው። ስለዚህ ከዛ ጊዜ ጀምሮ ደግሞ መግዛት፣ መሸጥ፣ መለወጥ የምትችሉበት ሀብት ማፍራት የምትችሉበት እድል ይፈጠራል ማለት ነው። አላማውም ይሄ ስለሆነ ማለት ነው። ስለዚህ ቀጣይ ሂደታችን ይሄን ይመስላል። ምናልባት የቀሩት ሼሮችስ ቀጣይ ሂደት ይኖራሉ የሚል ጥያቄ ሊኖር ስለሚችል እሱንም አድሬስ ባድረግ መልካም ይሆናል ብዬ አስባለሁ። የቀሩትን ሼሮች በሚመለከት ከባለቤቱ እንደዚሁም ከሚመለከታቸው በየደረጃው ካሉ የመንግስት ባለስልጣን እና ውሳኔ ሰጪ አካላቶች ጋር ውይይት እያደረግን ነው የምንገኘው። የኢትዮጵያ ካፒታል ገበያ ባለስልጣን ያወጣቸውን መመሪያዎችን ተከትለን ማለት ነው። ሂደቱ አልተጠናቀቀም። በዚህ ሂደት እየተመለከትን ያለ ነው። በመጀመሪያው ሂደት ላይ ለመሳተፍ የፈለጉ በደብዳቤ ጭምር ኩባንያዎች አሉ፣ ባንኮችን ጨምሮ ሼር መግዛት የሚፈልጉ አሉ ከኢትዮ ቴሌኮም አክሲዮን ድርሻ ማለት ነው። እንደዚሁም ትውልደ ኢትዮጵያኖች ጥያቄ አቅርበዋል። እነዚህንና ሌሎች መሰል ጥያቄዎችን ታሳቢ አድርገን መንግስት ለሚሰጠው አቅጣጫ መሰረት የሚቀጥሩትን ሼሮች የምናወጣበትን ሽያጭ የምናወጣበትን ጊዜ የምናሳውቃችሁ ነው የሚሆነው። በመጀመሪያው ሂደት ላይ ያየናቸው ወይም ክፍተት ብለን የምንወስዳቸው የተለያዩ የተሰጡ አስተያየቶች፣ አንዳንዶች ከተሰጡ አስተያየቶች ለምሳሌ መግዛት እንችላለን ግን ገንዘቡ በጣም አነሰ ከአንድ ሚሊዮን በታች ለምን ሆነ ከፍ ለምን አይደረግም የሚል ጥያቄ ተነስቷል በተቻለ አቅም እንዲህ አይነት ጥያቄዎችን የመጀመሪያው ዓላማ በርካታ ማህበረሰቡን ለማሳተፍ ስለሆነ መንግስት የፈለገው ዝቅ ማድረግ አስፈልጎ ነው የነበረው አሁን በሁለት ዙር እድልም ስለሰጠ መንግስት በቀጣይ ለመተሳተፍ የፈለጉ ግለሰቦችንም ተቋማትንም እንደዚሁም ትውልድ ኢትዮጵያኖችን ጨምሮ የተጠየቁ ጥያቄዎችን አጤንን። መንግስት በሚሰጠው ውሳኔና አቅጣጫ መሰረት የቀሩት ሼሮች ደግሞ ለሽያጭ ሲቀርቡ የምናሳውቃችሁ ነው የሚሆነው ማለት ነው። እስካሁን በነበረው ሂደት ውስጥ ለነበራችሁ የነቃ ተሳትፎ ከልብ እናመሰግናለን። እንደዚሁም ምናልባት መግለጽ የሚኖርብኝ በዚህ ሂደት ውስጥ ቀደም ብዬ እንደገለጽኩት ወደ 3.2 ቢሊየን ብር 10.7 ሚሊዮን ሼሮችን በመሸጥ እና 47,377 ኢትዮጵያኖችን ባለሀብት በማድረግ ሂደቱን ያጠናቀቀ ሲሆን 3.2 ቢሊዮን ብሩ በዝግ አካውንት ወይም ብሎክድ አካውንት በምንለው ኢትዮ ቴሌኮምም ባለቤቱም ወይም የትኛውም አካል ሳይጠቀምበት እስካሁንም ድረስ ብሎክድ አካውንት ውስጥ ነው ያለው። ይሄ መተማመንን መፍጠር ሂደቱን ይሄን ስለሚጠይቅ ማለት ነው። ለባለ አክሲዮኖች ቡክ ላደረጉ ባለ አክሲዮኖች ሳንደለድል ወደሚቀጥለው ምዕራፍ መሄድ አይቻልም። እንዳልኳችሁ እየገነባን ያለነው የካፒታል ገበያ ስርዓትን መገንባት ማስፋት ነው። ስለዚህ በዚህ ሂደት ውስጥ ደግሞ አንዱ ስርዓት ይሄ ነው። ለሁላችሁም ብሎክድ አካውንት ውስጥ እንደሆነ በተለያየ ጊዜ ጥያቄዎችም ስታነሱ ስለነበረ ይህንን ለመግለጽ እወዳለሁ ማለት ነው። በቀጣይ ያልተሸጡ ሼሮችን በምንሸጥበት ሂደት መንግስት በሚሰጠው አቅጣጫ መሰረት የሚሆነው አሁን የገዙት የ47377 ባለ አክሲዮኖች መብት ተጠብቆ ነው ወይም ፕሪፌሬንሻል ራይት ተጠብቆ ነው ሌሎቹ የሚሸጡት ማለት ነው። ይሄም የካፒታል ገበያ ስርዓትን ከመዘርጋት ከመገንባት ጋር የተያያዘ መተማመንን መፍጠር ስለሚያስፈልግ ማለት ነው።